ማፈጋ ሆነረ ያስፈራል፣ እግዚአብሔርን ያስፈራል። ዶክተሩ እንዳገባ አለኝ። በቃ እዛው አስገባት እንዳገባ። ከዛ በኋላ ለምን እንደሆነ ሳምን ነው ቆይ ለምን እንደሆነ መልሰልኝ። እሺ ብለሽ መጀመሪያ እኮ ሰላም ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ተስፋ አደርጋለሁኝ በምኒ ለበምኒ በጣም ተጨንቃችሁ ነበረ። በምኒ ደህና ናት። ያው የተንኮል ሰርታለች። የፓራስ ሙሉ ለሙሉ ውጣ? ቤቴን የሞት እንትን ልታደርጊ ነበር። እኔ ገና ብዙ ዶሮ የሆነ ነገር እንትን እልበታለሁኝ ጥሩ ጠቦት ጥዬ ቤቴ እመርቃለሁ ስል አንቺ ሞትሽ ቤቴ ልመርቅ ነበር፣ ግን ያው አልተሳካላትም። ሆነም ቀረ እግዚአብሔር መልካም ነው። ና ያደረገችው ነገር ተጸጽተሽበታል ብዬ አስባለሁ። ገና ዮና ሲመጣ ይወርድብሻል። ወይኔ ለዮና ማለት ነው ሁሉንም ነገር ቢደውን አይተሻል። ለሶሎሻል አሁን ሊያገኝሽ ይፈልጋል። እየተሰማሽ ብዙ ጥፊ ይቀምሰሻል። ብዙ እንተጣልታችኋል ግን ደግሞ አሁን መታረቅ ላይ ነው ያላችሁት። ፈጣሪ ብሎ ደግሞ ይሄ ነገር ስለተሳካ ነኝ በጣም ደስ ብሎኛል። ፋሚሊዎች እናንተ ታይ ስትሉ ለነበራችሁ ይኸው መልሶ ብያችኋለሁ። በርቺ ስትሉ ለነበራችሁ ደግሞ አድርገናል፣ አሳክተናል። ሲመጣ ደግሞ እርግጠኛ ነኝ በጣም ናፍቋታል። ምክንያቱም አጠፋሽ ስለው ስፍስፍ ነው ያለሽ፣ ስፍስፍ ነው እኔ እንዲህ እንደሚወድሽ ካወቀ ኩራቱ ያለ ነው። ግን ያው በወንድ ልጅ ኩራት አያምረውም። የምትወድ እኮ ነው ዝም ብላችሁ ተቀበሉ። ወንዶች እባካችሁ፣ በሴት ልጅ ነው ኩራት የሚያምረው። እንዳኩራመትሽ እና ምን የተሰማሽ ነው? እራስሽን ማጥፋትሽን ግን እኔ ገለለ ነው የምለው። ፋሚሊ ቢወቅጣት የሚቆጣት፣ ቢመታት የሚምታት አይመለከተኝም። ግን ደግሞ እራስሽን ላጠፋሽበት ነገር ቆንጆ መልስ የምትሰጪው የሆናት። ምክንያቱም ከዚህ በሆነ አንቺ ፍቅር ነው። ግን ደግሞ እንደኔ የመከራችሁ ነገር ያው አንቺም ሳይሽ አራስ ነብር ነገር ነሽ፣ ቶሎ ኦት ያለሽ እሱም ደግሞ የባሰበት ነው። ትዕግስት የሚባለው ነገር ግዴታ ያስፈልጋችኋል፣ በሕይወታች ውስጥ መሰማማት መደማመጥ የሚባለው ነገር። እኔ ብዙ ሳልሰማ ብዙ ነገር ሆኛለሁ። በምን አሁንም ሳላደምጠው ብዙ ነገር አጥቻለሁኝ፣ ብዙ ነገር ማለት ነው እሱ እኔን ሳይሰማኝ ብዙ ነገር አጥቷል። ብዙ ጊዜያችን በጥል ነው ያሳለፍነው። ተረዳሽ? እየተዋደዱ እናንተም እየተወደዳችሁ በጥል ነው አይደል ሁለት ዓመት ያሳለፋችሁ? ቀላል ደግሞ አይደለም። አንቺን ጊዜሽን ብዙ ነገሮች ናትሻል። ከዚህ በኋላ እንደውም እንደምትወፍር ያስባሉ። ምክንያቱም ሰው ጭንቀት ላይ ሲሆን ምን ያህል እንደሚከሳ በደንብ አውቀዋለሁ። ምክንያቱም እየተባች የነበረው ነገር ያሉት ነገሮች በሙሉ ያስጠሉ ነበር፣ በጣም ማለት ነው። እና እንደ ሴት ደግሞ ጠንካራ ነች። እውነት ለመናገር ከሆነ በጣም ጠንካራ ነች። ከዚህ በላይም ይገባሻል እያስባለሁ፣ ያድረግሽለት ነገር ምናምን ነገር ለእያንዳንዱ ነገሮች ጥሩ ነገር ያስፈልግሻል። ግን ደግሞ ተንከባከቢ፣ በጣም ሰግናለሁ። እውነት ለመናገር ግን አንቺ በማግኘቴ በጣም ማለት አላውቅም። ትልቅ ሆነን ሚናም ስጮቹ አንቺ ነሽ እና በብዙ የረድተሽኛል

መኩራት አለባቸው። እንዴት ነህ? ከጥፋት ተምረሃል ነው? ነገ እሱም አለ። ይቅርብሽ፣ ለአሁኑ ይቅርብሽና መጀመሪያ ፍቅራችሁን ተወጣጡ። ፋሚሊዎች እንግዲህ ሲመጣ የምናበራላቸው ካሜራ። ምን እየተሰማሽ ነው? ምን እየተሰማሽ ነው? በጣም ደስ ብሎኛል። በጣም ጨንቆኛለን ለምን አላቅም ላገኘው ስለሆነ ነው መሰለኝ ያሳለፍኩትም ምናም ነገር ብዙ ነገር ታውቂያለሽ ክያ ነው ብቻ ደስ ብሎኛል እሱን በማግኘት ይሄ አላቅም አንዳንዴ ይሄ ግንበሁን እኔ ይሄ ያቋረጥኩሻት ወይ ግን ለምንድን ኖራሽን ለማስፋት ይሞከር ማለት አይ ኖ፣ በዛ ሰዓት ላይ ላስጨነቅ ስላልፈለግኩ ምንም አላልኩሽም ነበር። ሆስፒታል ራሱ ሂጂ ስንልሽ እምቢ ነበር እያልሽ ነው የነበረው እና በአኑ ግዳጅነት አኑ ድርቅ የሚል ሰው አይነት ስለሆነ ነው እንጂ እንዲያውም በእኔ አይነት አትሄጂም ነበር ማለት አስደንግጠሽን ነበር። በጣም የምትወጂው ከሆነ እኔ ለአንድ ነገር ተስፋ ካደረግኩኝ የሆነ ነገር ካልኩኝ መጠበቅ ነው እንጂ ራስ ማንፋቱ ይህን ያህል የሚታይ ነገር አይደለም። ግን አንቺ ለምን ማለት ለምንድን ነበር እራስሽ ነጥፋሽ ማለት ከዚህ በፊት ማጥፋት ነበር በደንብ ፋይልሽን ገና እንደያዘብሽ ራሱ ማጥፋት ይችላል ነበር። አሽ ስለሽ ራስ የሚያስጠፉበትን እንደ ሴት እንደኔ ራስ ላጠፋበት የምችላቸውን መከራዎች አልፈሽ ትንሹ ላይ ራስሽን ለማጥፋት ለሞከርሽ ያቺን ነገር ይሻለው። ከፋሚሊ ጋርም ዝምራሉ። አንዳንድ ነገሮች ሲደራረቡ በጣም ይከብድሻል። ማለት ሴት ስትሆኚ ነው እና ምናልባት ልትረዳን በቃ ነገሮች በጣም ተደራረቡብኝ ከአቅሜ በላይ። ሴት ሆነሽ እንደዚህ አይነት ነገሮች ሲያጋጥሙሽ የሆነ ሰዓት ላይ ላልፈው ሞክሬ ነበረ፣ በቃ ችላ ለማለት ሞክሬ ነበር፣ ግን አልቻልኩም። አይ ቲንክ እንደዚህ መሆን። እኔን አለማመኑ በጣም ማለት ከምልሽ በላይ ነው ይጎዳኝ። የሌላ ሰው ኖርማል ነው። ሌላ ሰው ቢያጠቃኝ ምናምን ነገር የሆነ በቃ አላ ትቋቋሚያለሽ ምናምን ነገር። ግን የሆነ በጣም የምትወጁ ሰው በህይወትሽ አለ ብለሽ የምታስቢው ሰው፣ ሁሌ ከጎን ይሆናል ብለሽ የምታስቢው ሰው የሆነ በቃ ስለአንቺ ጥሩ አመለካከት ሳይኖረው ሲቀር ከኋላ ሲሆን እንደሌሎቹ ሲያስብ ከምልሽ በላይ ይጎዳልና በጣም ነው ጉዳይ የሆነና እንደዛ ነው። አይ ቲንክ እሱ ይመስለኛል። እንደዛ እንደሆነ ያደረገኝ ያንን ውሳኔ በቃ ጫክኝ እንደውስ ነው ያደረገኝ በጣም በቃ መኖር ራሱ እስከሚያስጠላኝ ድረስ ማለት ነው። በጣም ከብዶኝ ነበረ። ከምልሽ በላይ እዚህ ለውቶቹ ወይ በጣም አንድ ያለኝ ደግሞ ወንድም ነው ነገር ይሻላል ነው ልበደ ብዙውን ነገር ማናገረው እሱን ነው። ግን ወንድምሽ ሳላደንቆ አላችሁ ማለት ሴት ልጅ እንደዚህ ለወንድ የሆነች ለፍቅረኛዋ ለወንድ ስልሽ ያው እያቃለልኩብሽ አይደለም ግን ለፍቅረኛዋ እንደዚ ስትሆን ብዙ ወንዶች አሁን የኔ ወንድም ሊገለኝ ነው የሚደርሰው፣ እርግጠኛ የምነግርሽ ማለት ነው። እና የኔ ወንድም በጣም ኃይለኛ ነበር በእንደዚህ አይነት ጉዳይ ላይ። ያንቺ መመስገን ያለብሽ። በጣም ክሎዝ ነን እና እኔ ደግሞ ብዙ ጊዜ የሆነ ኦፕኖኝ ምን ማውራ ሰው አይደለሁም፣ ምናምን ነገር ካሜራ ላይ ምናምን ነገር በጣም እንትን እላለሁ። እና የሆነ ግልጽ መሆን ሰው አይደለሁም ምናምን ነገር ነገሮችን በውስጤ ነው የሚይዘው፣ ሪያክት አላረግም ምናምን ነገር ነው ያ ነገሬም ይመስለኛል። አይ ቲንክ የሆነ ውስጥሽ ላይ ይጎደዋል። ለሰዎች ሄደሽ መናገር ካልቻልሽ ነገሮች ምናምን ነገር ሄደሽ ማታካፊ ከሆነ በውስጥሽ ብትይኝ ከሆነ በጣም ይጎዳሻል እና አይ ቲንክ እሱም ይመስለኛል። በቃ ውስጥ ውስጤን እየጎዳኝ እየበላኝ ያለው እና ያን ነገር እንደዚህ ግልጾኝ ባለማሳየቴ ባለመናገሬ በጣም ተጎድቼበታለሁ እና በቃ ያልኩሽ ለሱ ብቻ ነው፣ ለወንድሜ ነው በቃ የምነግረው ሲከፋኝ ሳዝንም ስደሰትም ብዙ ነገሮችን ሳደርግ ለእሱ ነው የምናገር። መረጋጋት አለብሽ፣ ይሄንን ማወቅ አለብሽ። ፈገግ እያልሽ መጣ፣ ለእሱ ነው ፈገግ የምትይው። ሽሽ ሰላም በይ፣ እንደዚህ ሰላም

በቃ የተፈጠረ ነገር አይ፣ ምንም የለም ብቻ፣ ላናግራት እኔ ብቻ። ሄጂ፣ ካሜራውን አጥፊ። ምን ሆነህ ነው? ምንም አልሆንኩም፣ ተረጅኝ፣ ምንም አልሆንኩም። በቃ ካሜራውን አጠፋሁ። ሂዱ እናንተ፣ እኔ ላናግራት ብቻ። ወይስ እምቢ ካላችሁ ማውራት እንችላለን። ምን ሆናችሁ ነው? የተፈጠረ ነገር አለ። ይሄ የተፈጠረ ነገር ከሌለ ፊቴ ምንድን ነው እንደዚህ ሆነው? ምን ሆነ ምን ሆነ? ግርጥ ተብልሃል፣ የተኛህም አይመስልም። ከዛ ደግሞ በጣም እንደተናደርክ ታስታውቃለህ። አልተናደርኩ እና የማላውቀው ነገር የተፈጠረ ነገር አውራሻለሁ፣ ችግር የለም። ከአንቺ ጋር እናወራለን። አስፈራ ማለት ነው። ለምንድን ነው ካሜራውን አጥፊ? ችግር የለም። እንድቆም ነው የፈለግኸው? ደስ እንዳለች ብቻ ዞር ብቻ። ይሄ ነው ዋና። ካሜራውንም ግን እንድታጠፊ ረያ። ካሜራውን እየነገርኩሽ ነው። በቃ ካሜራውን አጥፊ።

ጠጋም በላ ወደ እዛ እኔም እኮ አጉል እንትን እንኩኝ ወረኛውን እንኩኝ ወገድ ካልሰማሁ አልኩት እንትን አልኩኝ ፊቱ እንትንት አይተኸዋል። በጣም አይቶ ደግሞ ነበረ ማግኘት እፈልጋለሁ። በቃ ላገኛት ምናምን ነገር እያለ ነበርኩ። አሁን ደግሞ ሁኔታው ግን ደስ አይልም። በጣም ነው የሚያስጠላው። ይሄን ያክፋታል ብዬሽ ስጠብቅ እኔ ትቅፍቅፍ ብሎ ምናምን ነገር እቃ ይሆናል ደስ ይላሉ ብዬ ነበረ። እቃ እንዴ ወይስ ሊና ብቻ እንደዛ ምን ሆነ? ጠርተን ስንገናኝ አስፈራኝ ሁኔታው። የሆና ደግሞ ችግር አለበት። ኩስትር ካለ ኩስትር ነው፣ አይመለስም። ነገር ደግሞ ከሰው ወሬ ሰምቶ እንደ ከተማ

አወራር ደስ አይልም። ምን እንዲህ ነው እንዲህ ነው የሚያለባት? ለማንኛውም እኔም አሁን ናፈቀኝ፣ በጣም ነው ናፈቀኝ። አላገኘ ሂጅ፣ አገኘዋለሁ። ኧረ፣ ማርያም ሰሞኑን እኮ እንትን እያለኝ አይደለም፣ እንትን በጣም ጠልጠል አድርጎኛል። ማርያም ምን ሰራ ነው ኧረ? መቼ ጤፉ ካወጣሽ ጋግሮ የሚያበላ ያስፈልጋል። ጤፍ ብቻውን ነው የበላ? በዚህ አጋጣሚ ልነግርህ እፈልጋለሁ፣ በጣም ናፍቀኛል። ካልመጣ አልመጣም ካልክ ግን እንደሆነ ነው ሆነበት። እንዲህ እያልኩ ነው የማዋራው። ምን ፈልጌ ነው የመጣሁ አሁን አለው። አይ ደግሞ እምቢም አንድ ሳምንት ምን አባቱ ጉራጌ ሀገራት ይጂ ቦታ ነው ምንድን ነው እያሳያት ያለው? ፎቶውን አላመነውም ነው ትድፍቱ አቺ ነው ይመስለኛል። ያ ነገር ደግሞ ሰው ደግሞ እነሱን እያያቸው ስለሆነ ትንሽ ከበደኝ ታውቃለህ። ቦታዎችን ያመነባቸው እንደዚህ፣ ግን ትናንት አምኖ ነበረ። ዛሬ ነው እንጂ እንደዚህ ሆኖ ምን አባት ይላል? ግን እኮ በማላቸው መግባት እኮ ነበር። አሁን እኔ ታረቃለሁ ብዬ ሳስብ እንደዚህ ያበሳጨው ራሳቸው የፍትት ይሁን። በመሀል ሰው ሲገባ ደስ አይለኝም። ለምን ነገር ሆነ? የራስን ችግር ራስ መፍታት ጥሩ ነው። እርግጠኛ እኔ ለብቻዋ አላጓራትም ያለ ወይ ፈቶ ያንን ችግር አብሯት መሆን ስለፈለገ ነው። እና በመሀላቸው ደግሞ ምንም ቅይማት ሳይቀር አብረው ቢሆኑ ደስ ይላል። አሁን ካኑ ሙድ ለባህሪ ያ ነው የመሰለውን የመሰለውንና ያሰኘውን ካወራ በኋላ ከዛ በኋላ በቃ ጨረሰ። የሚያዝ ነገር የለም። እና እንደዛ ደግሞ ሲሆን የበለጠ አሪፍ ነው ብዬ አስብ። አሁን ይፈ ማለት በሁለት ዓመት ጋፍ ውስጥ በጣም ብዙ ነገር ይፈጠራል። እኔ እንደዚህ አድርጌሻለሁ፣ አንቺ እንደዚህ አድርገሽኛል፣ እንደዚህ አሳልፈሻለሁ፣ እንደዚህ አሳልፍ ያለው ነው። ለእሱ ነገር ደግሞ በደንብ ቢያወር ጥሩ ነገር። አወራራቸው ደስ አይለ። ሰው ደግሞ ያያያቸውን የሆነ ትኩረት ይሰባሉ ነገር እና ድብቅ ሰው እኮ ነው የሆነ አባባሉ ደስ አይልም፣ ነገር አወራሩ ምናምን ነገር በጣም ነው የሚያስጠላው። እኔ ሰው በንቀት ከሚያወራኝ ይልቅ እንደፈለገ ቢጫው ችግር የለውም። ግን ደግሞ የንቀት አይነት አወራር ደስ አይለኝ። የሆነ ደግሞ ባህሪ ሆኖበት የሆነ ናቅ የሚያደርግ ይመስላል። አይደለም እኮ እያልኩ አይደለም ግን የሆነ ይመስልበታል። በቃ የሆነ ያሽቃብጥበታል ነገር ነው። እኔ አስፈራኝ። ምንት ደግሞ ሰው ፊት ነው እየተናገራት ያለ። ሰው እንዳለ እኮ እነሱ ነው የሚያዩኝ። ቤካኮ መጣለሁ እያለኝ ነበር እና አግኝቻለሁ እያለኝ ነበር። እሱ ጋርም አልደወልኩለት

የራስ ጉዳይ የራስ ጉዳይ እንግዲህ ፋሚሊዎች ሁሉንም ነገር አይታችሁታል። በጣም በጣም ያስጠላ። እኔ እንዴት ብዬ እንደማስረዳችሁ አላውቅም። እንደውም አሁን ቤካን ነው በቃ ሆስፒታል እዛ ሁን አንተ ብዬው ነው የወጣሁትኝ እና የሆነ በማንኛውም ሰዓት ሊመጣ ይችላል፣ እየመጣው ነው ብሎናል። በማንኛውም ሰዓት ሊመጣ ይችላል ፋሚሊ ጠራ ተብሎ ወንድማ እዚህ እንዳለን የተነገረው እንግዲህ ለወንድማ ተደውሎለታል። ምክንያቱም ለፋሚሊ ማስረዳት አለብን። እኔ ድክ ምን ያለኝ ፋሚሊዎች ማለት ወይ ልክ አደለ መሰለኝ እንደዚህ ነገር ማድረግ የምናምን ነገር ልክ የሚሆን ነገር አይደለም ብዬ ነው ማስበው። ምክንያቱም ለፋው ለፋው የሆነ የሆና እንደዚህ ያደረጋሉ ብዬ ያስብ ያላቅም። እንደዚህ ያለው ልጅ አይደለም እስከምናቁ ድረስ ጥሩ ልጅ ነው። ለብዙ ሰዎች የሚያስብ አይነት ነው። ግን ሴት ላይ እጅ ማንሳት ቀላል ነገር አድርጎ እያስበ ያለው ነገር ነው። ልጅቷ ደግሞ ለእራሷ ከተጫና ትንሽዬ ልጅ ናት። ሲመታት እርግጠኛ ነኝ ያሉት ዶክተሮች ትንሽ ጭንቅላቷ ጋር እዚህ ጋር ደምቷል እና እሱ ነገር ነው በጣም እያስፈራኝ ያለ። ለመናገር ከሆነ አስፓልት መሀል ላይ ነው የወደቀችው። እና ምን እንደምላችሁ አላውቅም። ማርያም፣ ምን እንደምላችሁ አላውቅም። ምን በጣም ግራ ነው የገባኝ፣ በጣም ከምነግራችሁ በላይ ማለት ነው። እና ሆስፒታል ውስጥ ገብቼ መቅረት ስለማልችል ነው፣ ያው ብዙ ታካሚዎች አሉ። ሁለተኛ ነገር ድንገተኛ ክፍል ነው የገባችው ነው እንትን እያሉላትን ጸጉሯን ምናምን ስፌት ስለሆነ እየፈቱላት ነው። እሱንም ነገር ብቻ እኔ በጣም ግራ ገባኝ። ባለፈውም በእኔ እንደዛው እራሷ አልተጠፋ ሞከረች፣ አሁን ደግሞ እንደዚህ ል እሱ መቷት። በጣም በጣም የሚያስጠላ ነው። እኔ አኑ ጋር ስደውልላት ስልክ እያነሳልኝ አይደለም፣ እና ቢመጣልኝ እሱ ደስ ይላል ነበረ። ቶፋን ደግሞ ማስጨነቅ ነው የሚሆንብኝ። ቤካ ነው ያለው፣ እንግዲህ እሱ ደግሞ እስቲ እዛ ገብቶ እየተራረጠልኝ ነው። ፋሚሊ ምን ማድረግ እንዳለብኝ አላውቅም። በጣም በጣም ነው ግራ ይገባኝ ከምነግራችሁ በላይ ማለት ነው። አሁን ደግሞ የሆነ እየመጣ ነው። የሆነ መጣ ደግሞ ጭቅጭቅ ይፈጠረ ድጋሚ ማለት ጭራሽ ነው ላየው ማለት አልፈለገው። እኔ የነካሁት ነገር ጥሩ ይሆናል ብዬ አስቤ ነበር። በጣም ተደስቼ ነበር። ይሄን ቀን ጠብቆ የነበረ እና ለመናገር ሆነ በቃ አሪፍ ነገር ይሆናል ጥሩ ነገር ይደረጋል ና ምን ነገር ብዬ ነበር ያስብኩት ቤክ እ እኔ ለአውራት እሺ፣ ለብቻ ያለኝ ትላንት እኮ ያለ ሁሉንም ነገር አስረድቼው፣ እሺ ላገኛት ናፍቃኛለች ምናምን ነገር። እንዴት እጅ ያነሳል? ግን እያበደ ነው። በቃ አሁን እያበደ ነው ሰውዬው። ምን እንደምልሽ አላቅም። ክያ በዛ ላይ እዚህ መንገድ ላይ እዚህ ድንጋይ ላይ ድንጋይ እንዴት ይመታታል? እንዴት አያስብም? በጣም እዚህ ጠቅልልላታል እንዳለ ወደ ውስጥ ይፍሰስ ምናምን፣ ምን የሚታወቅ ነገር የለም። እንዳያደርገው ያስፈራል፣ እግዚአብሔርን ያስፈራል። ዶክተሩ እንዳገባልኝ በቃ እዛው አስገባሁት፣ እንዳገባ ከዛ በኋላ ምንም እንዳይመጣ፣ እዚህ እንዳይመጣ፣ እዚህ እንዳይደርስ፣ ማውራት ካለበትም ከኛ ጋር ያውራ። እንዴ እንደዚህ እስክትሆን ድረስ ማርያም ነው ይል ምንቱ ነበር። ዛሬ በቃ አሪፍ ጊዜ አሳልፋለሁ አሪፍ ቦታ እንሄዳለን ብዬ ነበር ነገር መታቀፍ ስታረቁ ኖርማል ሆኖ ማለት ነው። አሁን ላገኛት ሲለኝ አሁን አታገኛት ነገ ታገኛት አለ ብዬው፣ እሺ ብለን ተስማምተ ነበር። ሄዳ ጥንቱ መብላስ ተቆ ኖርማል ሆኖ አቀፋት። ከዛ በኋላ ብቻችን ማውራት አለብን ካሜራውን ዞር አድርጊልኝ አለ። ምንድን ነው የሆናችሁት? አይናገርም የተጨቃጨቁ ነበር። ምንቱ ሊሄድ ወይም ምናምን ነገር ስለ አይቆይም በመሀላቸው ደግሞ ልገባ አልፈለግኩኝም። በቃ ችግራቸው ራሳቸው መፍታት አለባቸው። ሁሌ ያለ የለውም። አርላ እንዴ የራስ ህይወት አለኝ። አሁን እኮ አሁኑም ስልክ እያነሳልኝ አይደለም። ተወፋም ደግሞ በቃ እኔ እሺ በቃ ወይም በአንተ አንይምጣና የሆነ ነገር ያድርግ ምን ያርግሽ? ምን ያርግ? በእኔ ጦስ ምን ያርግስ? ምን ያርግሽ እኮ ቢያንስ የሆነ ሰብሰብ ብለን የሆነ ነገር ማድረጋችን አይቀርማ። ግዴታ ምንድነው የምለው፣ በቃ ያለው አማራጭ ሁሉንም ነገር መናገር ነው። ራሱ ይወጣው። አንቺ ምን አገባሽ? ራሱ ለምን አይወጣው? ራሱ ቢታሰርስ፣ ቢታሰርስ እንዴ! ይከሱታል እኮ ይከሱታል እኮ ዝም አይለውም። እንዴ ወንድም እየሆነ ሴት ነው የመታው። እንደ ሲቀጥል ደግሞ በጥፊ ሲመጣት እኮ ልሻት ዝርር ነው ያለችው። አሁን እኮ መምታቱ ብቻ ሳይሆን ደግሞ ድንጋዩ ስለመጣት ነው የሚከብደው እና ለስሞት እኮ ይችላለች እኮ ቢሆንስ፣ እሱን ግን ሊያሳስረ ይችላል። እንዳደጋ ነው የሚታየው። ይሄ አሁን ፋሚሊ ጋር ግዴታ ደውሎ ስለተባለ ነው የደወልነው እና እዚህ ደግሞ ከተማ ላይ ወይ እናት ምናምን የምትረዳ ሰው የለም። ያለው ወንድሟ ብቻ ነው፣ ወንድሟ ብቻ ነው ያለው መስ ገባ በጣም በጣም እኔ ምክንያት ልጅቷ ምንም ነገር እንዳትሆን ጸልዩልኝ። እኔ አንገብገቤ ይቅርታ አርጎ ይቻሉ እንደዚህ ያለ ነገር ውስጥ ስጠቀትካት እና በተሻላችሁ አቅም ጸልዩልኝ። በቃ አስፋካሚ ነው።